እናላችሁ ተመልካቾቻችን ሳምንታዊ የጉራማይሌ ፕሮግራማችን እነሆ ዛሬም ተጀምሯል። ዛሬ እንደምትመለከቱት እንግዲህ በማሊያ ተከብቤ ከተወዳዳሪዎች ጋር አገኛለሁ። እንዴት ናችሁ? እንኳን ደህና መጣችሁ። እስኪ እንተዋወቃችሁ። እኔም ተመልካቾቻ ከማን ልጀምር? አሁን ከባድ ነው። ይሄ ደርቢ ይመስላልና ከዛ ከዚህ መፍቃደኝነት ይጀምራሉ ማንነታቸውን ይሸፍናሉ እንጂ እሺ እንጀምር እንተዋወቅ በቲክቶክ ስሜ ቅምጥል ትክክለኛ ስሜ ደግሞ ሮሚሳ ሮሚሳ ምን ማለት ነው ቀይ አበባ ደስ ይላል በጣም ሮሚሳ ምን ላይ ነሽ ምን እየሰራሽ ነው ተማሪ ነኝ እና ሶሻል ሚዲያም ትጠቀሚያለሽ ከዚያ በተጨማሪ ደግሞ አንደኛ ደጋፊ ነሽ የአርሰናል። ሞገሳችን ይናገራል። ብዙ ጊዜ ይሄ መደገፍ ስለ ኳስ ማውራት በሴት አልተለመደማ፣ አልተለመደም። እንዴት ኳስ በቃ ወደድሽ? እኔ በጣም የሚገርመኝ በህይወት ሁለት ሶስቴ ኳስ አይቻለሁ፣ ለሰው ብዬ ነው ያየው። አረ፣ እውነት ኳስ በጣም ኢምፖርታንት ነገር ነው ብዙ ነገር ጎሎብኛል። እንዴት ወደድሽ ኳስ ግን? እኔ በቃ ቤት ያያሉ ምናምን ሴያለችታለችአትንልበጣም ታያለች ያ ያሉ በጣም ሁሉም እና በዛ አርሰናል። ስለዚህ በዛ ተጽዕኖ ስር ነው። ሴት አያትሽም የአርሰናል ደጋፊ ነበሩ? የአርሰናል ደጋፊ ናቸው። ቀንደኛ የአርሰናል ደጋፊ ድሮ። ዛሬ ምን አይገቡ ነበር እንዲያውም ኢትዮጵያ አላቅምናት ስለዚህ ከዚያ ከስር ተጀምሮ የመጣ የኳስ ፍቅር ነው ማለት ነው። አሁን እንግዲህ ቀንደኛ ደጋፊ ሆነሻል። ስለ ኳስ በመሀል በመሀል እናወራለን። ዛሬ እንደ ተቀናቃኝ ሆኖ የገጠማችሁት ቡድን አለ። እንዲህ እኩል ተነጋግረን ለመቆም በቃ ነው እንጂ ያንጋጠው ነው ዛሬ እኩል ቲክቶክ ምናን አልሰራ ምንድነ? ኖርማል አይ፣ ዝም ኖርማል። ቲክቶክ ኖርማል፣ ሰው ተከፍሏል። እኛ ኖርማል ሰው ምን ላይ ላይ የሆነ ፕሮሰስ ጀምር እና ትታህል ትወጣለህ የሚል እስኪ ተስፋ አድርገናል። ከሀገር ባለው አየር ካልሆነ ካልሆነ እንደሚሆን ኳስ። እንዴት ነው አንተም ደጋፊ ነህ መሰለኝ? ያው አንድ አይነት ማርያም ስላደረጋችሁ አንድ ቡድን ደጋፊ ናችሁ። አርሰናል ነው ዘንድሮማ ሲታስፋችን መጽናኛም የለ መጽናኛም የለ። እሺ ቻምፒየንስ ሊግ ነው ዋናችን፣ ዋናችን ነው ቻምፒየንስ ሊግ ደርሳችኋል። ስለዚህ እንደ ቡድን ደጋፊ አንድ ሲሆናችሁ የመጣችሁት የእናንተ ደግሞ ተቀናቃኝ ሆነው በጉራማይሌ መድረካችን የሚወዳደሩት ደግሞ በዚህ ያሉ እባካችሁ ይተዋወቁ። ፍርቱና ካሳሁን እባላለሁ። ፍርቱና ፍርድ ናዬ እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየሽ። አንቺስ ምን ላይ ነሽ? እኔ እንደሚታወቀው ኮንታክት ክሬተር ነኝ። በቲክቶክ ስሜ ፍሪ ታኳሲ እና ደግሞ ተማሪ ነኝ። ከዛ ተማሪ ቲክቶክ ላይ ይሄ ከኳሱ ጋራ የተገናኘ ነገር ነው። የምን ቡድን ደጋፊ ነሽ? የማንችስተር። እንዴት ነው ኳስ ኳስሷን ጥያቄ አንቺም ጋር ላምጣው። ሴት ሆነች ብዙ ጊዜ ኳስ እኔ እንደራሴ እየመሰለኝ ሊሆን ይችላል አላውቅም፣ ግን ደግሞ ሴት ብዙ ኳስ ላይ የለችም ይባላል። እና እንዴት ገባሽ? ያው እንግዲህ እንደሚታወቀው በእኛ ሀገር ብዙ አልተለመደም። ሴት ልጆች ኳስ ታያለች ሲባል ማፌዙ ነው የሚቀድመው ከቁም ነገሩ። እና እንዴት ነው? እኔ ሞር ኢንተረስት ያለው ኳሶ ላይ ነው። ከዚም በተጨማሪ ደግሞ ቤት ያለው ኢንቫይሮመንት ወደ ኳሶ እንዲገባ አድርጎኛል። በተለይ እናቴ በጣም ነው ኳስ የምትወደው፣ የምታየው ነገር እኔ ነው ይሄ ነገር አምልጦኛል ማለት ነው። እኔ በጭራሽ በቃ እናቶቻችን ኳስ የሚያይ ይኖራል ብዬ አላስብም ነበር። አይገርም? ስለዚህ ቤት ያለው ነገር ነው አንቺንም ኳስ ለማየት የገፋፋል አዎ፣ ሞር እንደዛ ነው ማለት። አሁን ለምሳሌ በሚገርም ሁኔታ እኔ አባቴ ኳስ አያዩ እናቴ ናት ኳስ የምታየው። እና ሞር እሷ ወደ ኳሱ ስለነበረች በእሷ ጫናም እናም ደግሞ እኔም ኢንተርስቱ ስለነበረኝ በዛ አማካኝነት ነው ኳስ ለየሽ። አልኩት የዛሬውን ተቀናቃኝ ቡድን እንድታየዋለሽ፣ ክለብን አይታየኝም። ሁለት ሰዎች ናቸው የሚታየኝ፣ እና ዝም ብሎ የጣለው ማሊያ ምናምን ለብሰው ከፍርሀት የተነሳ እኮ አንዳንዴ ማየት የማታልዩ ነገር ሙጃ ተስፋ ይባላል

ሌላ ምን አለ? ከዛ በተጨማሪ ቲክቶክ ላይ የምትሰራው አንተም ከኳሱ ጋር የተያያዙ ነገሮችን ነው። ዛሬ እንግዲህ የጉራማይሌ ውድድር ብቻ ሳይሆን ሌላም ውድድር ያለ ይመስለኛል አይደል? ተቀናቃኝ ቡድኖች ከ እንዴት ታየሃቸው? ማን የሚያሸንፍ ይመስልሃል? አረ የታወቀ ከሆነ ኃያሉ ማንችስተር ዩናይትድ እያለ መቼስ መጤ እንበላቸውና እነሱም እታችን ያሉት ባይ ዘ ወይ እና ለቻምፒየንስ ሊግ መልስ ልስጣቸው። እሺ ምንድን ነው የማያውቁት ሀገር አይናፍቅም ይባላል። እና አመሰግናለሁ። እውነት ነው፣ የማያውቁት ሀገር አይናፍቅም። ልክ እነሱ ቶፕ 4 እንደሚናፍቃ አይ አይ እሱ እንኳን በዙር እናገኛለን። እንግዲህ ዛሬ ብዙ ማይገቡኝ ቋንቋዎች ስላሉ ወደ ኋላ ወደ ኋላ ብል እንዳይፈረድብኝ፣ የመጀመሪያው የጉራማይሌ ውድድራችንን እንጀምራለን። ያው የጉራማይሌ ውድድር ላይ እንደሚታወቀው ሁሉም ጥያቄ ከመለሳችሁ በዚህ ዙር 25000 ብር ተሸላሚ ነው የምትሆኑት። ያንን ካልመለሳችሁ ግን በየመለሳችሁት ልክ በመለሳችሁት ቁጥር ተሸላሚ ትሆናላችሁ ማለት ነው። የመጀመሪያው ዙር ምስል ከምስል ነው። ከዛ በኋላ ኮይናል ላይ ያለ የተለያዩ ዙሮች አሉ። በስተመጨረሻም እንግዲህ አሸናፊው ማን ይሆን የሚለውን አብረን ከተመልካቾች ጋራ በጋራ የምንመለከት ነው የሚሆነው። የመጀመሪያው ዙሯችንን እንጀምራለን። የመጀመሪያው ዙር ውድድር የሚሆነው ምስል ከምስል መደመር ነው። ዝግጁ ናችሁ? እንጀምር። እሺ፣ የመጀመሪያውን ውድድር ከእናንተ ነው የምንጀምረው። በስክሪኑ ላይ የምትመለከቱት ይህ ሁለት ምስል አንድ ላይ ምንድን ነው? ሰላስ ሰከንድ አላችሁ። ቀላል ነው። ቶሎ አስቡበትና አፈቅቤ አፈቅቤ አፈቅቤ፣ በትክክል ተመልሷል። የመጀመሪያው ጥያቄ በትክክል ተመልሷል። ወደ ሁለተኛው ጥያቄያችን እናልፋለን። ሁለተኛው ምስል ከምስል ጥያቄያችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ነው። ምንድን ነው? የጀርባ አጥንት በትክክል ተመልሷል። የጀርባው አጥንት በትክክል ተመልሷል። ወደ ቀጣዩ ጥያቄያችን እናልፋለን። ቀጣይ ምስል ከምስላችን የሚሆነው ደግሞ ይሁን ለምስል ነው። ምንድነው? ስኳር ድንች። ስኳር ድንች በትክክል ተመልሷል። ቀለል ቀለል ስኳር ድንች ነው። እንቀጥላለን። ቀጣይ ምስል ከምስላችን የሚሆነው ደግሞ ይሁን ለምስል ነው። ምንድነው? እናንተ ጋር ነው ፖሊስ ጣቢያ! ፖሊስ ጣቢያ፣ ፖሊስ ጣቢያ ነው። በትክክል ተመልሷል። ወደ ቀጣይ ጥያቄያችን እናልፋለን። ቀጣይ ጥያቄያችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ነው። እናንተ ጋራ ሰዓታችን እስትሮበሪ በትክክል ተመልሷል። ቀጣይ ጥያቄያችን የሚሆነው ደግሞ ይህ ሁለት ምስል ነው። ምንድን ነው? ጆሮ ጠቢ፣ ጆሮ ጠቢ ነው በትክክል ተመልሷል። እሺ እንቀጥላለን። ቀጣይ ጥያቄያችን የሚሆነው ደግሞ ይህ ሁለት ምስል ከምስል ነው። እናንተ ጋር ነው። ማንጎ ጎኖ ነው። በትክክል ተመልሷል። ዛሬ 25000 ብሩ በቃ ተስፋ የለውም ሊሄድ ነው ወይ? የትኛው ቡድን ይሄዳል? እሺ እንቀጥላለን። ቀጣይ ምስል ከምስላችን የሚሆነው ደግሞ ይሁን ለምስል ነው እናንተ ጋራ ነው ምንድን ነው? ጥቅል ጎመን፣ ጥቅል ጎመን፣ ጥቅል ጎመን ነው በትክክል ምላሽ ይዘን የገባ አንተ ዛሬ ለመሳተፍ ነው። ቀጥላለን። ቀጣይ ምስል ከምስል ጥያቄያችን የሚሆነው ደግሞ ይህ ሁለት ምስል ነው። ምንድነው? ምንድነው? እዛ ጋር አለ። ሰዓታችሁ እንዳያልቅባችሁ መመለስ አለባችሁ። ለ25 ሺህ ብሩ ግዴታ ነው። ያ ምንድነው? ይሄ ምንድነው? አንድ ላይ እዚህ ጋር ትርምስ የምን ዛፍ ነው? እሺ ሾላ ገበያ። በትክክል ተመልሷል። ወደ ቀጣዩ ጥያቄያችን እናልፋለን። የመጨረሻው የምስል ከምስል ጥያቄያችን ነው የሚሆነው በስክሪኑ ላይ የምትመለከቱት ይህ ለምስል ነው። ግንባር ቀድ ግንባር ትንኪ ለማሰብ እንኳን እድል ሳይፈልጉ ጊዜ ሰዓት ሳይፈልጉ የመጀመሪያውን ዙር ውድድራችንን ሁሉንም ጥያቄ በመመለስ ሁለቱም ቡድን አቻ ሆነው ወደ ሁለተኛው ዙር ውድድር አልፈናል። የሁለተኛው ዙር ውድድራችን ደግሞ የሚሆነው እንደሚታወቀው በዚህ በምትመለከቱት ስክሪን ላይ የተለያዩ ሳንቲሞች ይቀርቡላችኋል። እነዛን ሳንቲሞች ለየግል ከፍታችሁ ለየግል ለምትመልሱት፣ ነጥብ ግን የጋራ ነው የሚሆነው ማለት ነው። ስለዚህ አሁኑን የመጀመሪያ የመክፈት እድል ለዚህ ቡድን የምንሰጠው ከሁለት አንዳት አንድ ብር የከፈትሽ። ሹሩባዋን አሳምራ በጉድጓድ የምትኖር ምንድን ናት? በጉድጓድ የምትኖር 25 አሸናፊነት ምንድን ናት? አን መመለሳት መነጋገር ይሄንን ነጥብ የጋራ ነው፣ ግን ደግሞ ጥያቄ የግል ነው እ የሁለተኛው ዙር የመጀመሪያ ጥያቄ አልተመለሳም። ሹሩባና ሳምራ በጉድጓድ የምትኖር ተመልካቾች እናንተስ በያላችሁበት ቦታ ሆናችሁ ማ ትመስላችኋለች። ከእናንተ መካከል ማን ትመስላችኋለች? ካሮት አይደለም። ሹሩባና ሳምራ በጉድጓድ የምትኖር ምላሹ የሚሆነው ጃርት ነው፣ ጃርት ጣ አእ እንቀጥል። ከእናንተ መካከል አንዳችሁ ምረጥ። ሳንቲም ክፈቱ። ሳንቲም ሞልተውበት ወዲያው ባዶ ምንድን ነው? አንተ ነው ሌላ ሞክር። ሞልተውበት ወዲያው ባዶ፣ ሞልተውበት ወዲያው ባዶ። ሆድ ሆድ። አልቻላችሁም። ሞልተውበት ወዲያው ባዶ ሆድ። በትክክል ተመልሷል። እዚህ ቡድን ላይ እንምጣ። አይዞሽ፣ አይዞሽ፣ ምረጭ። አንድ ሳንቲም፣ አንድ ሳንቲም፣ አንድ ሳንቲም ይከፈት። እሺ አንድ ሳንቲም ሲከፈት ብሄድ ብሄድ አትለየኝም። ጥላ ጥላ ጥላ ነው። በትክክል ተመልሰዋል። የቀረን 50 ሳንቲም ነው። 50 ሳንቲም እንግዲህ እንከፍታለን። 50 ሳንቲም የሚከፈተው ላንቺ። እሺ፣ 50 ሳንቲም ይከፈታል። ሲሄድ ሲገዳይ ሲመለስ ሽገዳይ ወፍጮ ወፍጮ በቃ እንኮራ ወፍጮ ወፍጮ ወፍጮ በትክክል ተመልሷል። የሁለተኛው ዙር ውድድራችን እንግዲህ ይህን ይመስላል። በሁለተኛው ዙር ውድድራችን በነበረው ቆይታ እንግዲህ የእናንተ ቡድን አንድ ነጥብ ብቻ በማጣት በዚህኛው ዙር አብላጫውን በመያዝ አሸናፊ ሆናችኋል። እንኳን ደስ አላችሁ። ቀጣይ ዙር ውድድራችን የሚሆነው ደግሞ በጣም ፍጥነት የሚጠይቀው ውድድራችን ነው። ዝብርቅርቅ ነው። በአስር ሰከንድ ውስጥ ፊደል ተዘበራርቆ ይቀርብላችኋል። እስክሪን ላይ አንድ ቃል ነው የሚወጣው። ያንን ቃል ጽፋችሁ ለእኔ ወይ ደግሞ ለተመልካቾች ማሳየት ይኖርባችኋል ማለት ነው። የአሁኑን ዙር ከእናንተ ነው የምንጀምረው። ዝግጁ ናችሁ? እሺ እንጀምር። ጀምሩ። አስር ሰከንድ ያላችሁ፣ በጣም መፍጠን አለባችሁ። ሰዓት ሳያልቅ ቶሎ ሁለት አንድ ዜሮ። ሰዓት አውቋል። እሺ ተፎካካሪዎች ምላሹን እንመልከተው። ተፎካካሪዎች በትክክል ተመልሷል። ተፎካካሪዎች ነው በትክክል ተመልሷል። ዝግጁ ዝግጁ ናችሁ? እሺ አስር ሰከንድ ስለሆኑ ያለው በጣም መፍጠን አለባችሁ። ፈጥናችሁ እሺ እንጀምር እንጀምር። ጀምሩ! 10 ሰከንድ ያላችሁ ቶሎ በሉ፣ ሰዓታችሁ እንዳያልቅ። 6 ጠረስኩ እሺ፣ ተደጋጋሚ ምላሽ እንመልከተው። ተደጋጋሚ በትክክል ተመልሷል። ተደጋጋሚ የመጨረሻ እንግዲህ ከባድ የሚባል ፉክክር የታየበት የጉራማይሌ ውድድር ነው ብዬ አስባለሁኝ። ወደ ዝብርቅርቅ ወደ እናንተ ጥያቄ እንመጣለን። ዝግጁ ዝግጁ? እንጀምር እንጀምር። እሺ ቀጥሎ አስር ሰከንድን ያላችሁ በጣም በፍጥነት ጻፉት። አሳዩን አሳዩን። አራት ሶስት ሁለት መርበት በት መርበት በት። እሺ ምላሹን እንመልከተው መርበትበት፣ መርበትበት አንበሳ ይህ ገባሻል። መርበትበት በትክክል ተመልሷል። ለከሰው እንደግለሰብ ብቻ ሳይሆን ቡድንንም ወክሎ ሲመጣ እንዲህ ነው። በጣም ይህ ሁለታችሁም የመጨረሻ ከፍተኛ ነው ትንቅንቁ። እሺ እንቀጥላለን። ቀጣይ የዝብርቅርቅ ጥያቄ ደግሞ እናንተ ጋር ነው። ዝግጁ ናቸው እሺ፣ እንጀምር። ጀምሩ ጀምሩ ጀምሩ ጀምሩ ጀምሩ። ሰዓት እ ከፋሉ። እሺ ሽምግልና ሽምግልና ሽምግልና ተብሏል። ምላሹን እንመልከተው። ሽምግልና በትክክል ተመልሷል። ሽምግልና ነው በትክክል ተመልሷል። የዝብርቅርቅ ዙራችን ደግሞ ይሄንን ይመስል ነበረ ለሁለቱም ቡድን ሁለት ሁለት ጥያቄ አቅርበናል። ሁለቱም ቡድን የቀረበላቸውን ሁለት ሁለት ጥያቄ በሚገባ በመመለስ የዚህን ዙር ሁለቱም ቡድን እንግዲህ አቻ ሆናችኋል ማለት ነው። ስለዚህ እንኳን ደስ አላችሁ ተመልካቾቻችን አሁን የመጨረሻው ዙር ላይ ነው የምንገኘው። እንግዲህ እስካሁን ባለን ቆይታ 25 ሺህ ብሩ አሸናፊ የመሆን እድላቸው በጣም የሰፋ ነው። ዛሬ 25 ሺህ ብሩ እንግዲህ ለሄድ ነው ከአሁኑ ቃል እናስገባቸው እንዲሆነ ነገር ግዴታ። ግን ደግሞ ሁለት ምሳሌያዊ አነጋገር ጥያቄ ያለን እንደሚታወቀው፣ የመጨረሻው ዙር ላይ ጉራማይሌ። ስለዚህ ያ ምሳሌያዊ አነጋገር መመለስ አለበት። እናንተም ግን እስከ መጨረሻው ድረስ። በአያት እጅ ያደገ ደግሞ በምሳሌ አነጋገር አይታማም አይደለ? ስለዚህ የምሳሌያዊ አነጋገር ጥያቄያችንን እንጀምራለን ማለት ነው። የመጀመሪያው የምሳሌ አነጋገር ፐዝል የመክፈት እድሉን የሚሰጠው ለእናንተ ነው። ክፈቱ። ሁለት ሁለት ሁለት ክፈት። ሁለት ተከፍቷል። ይህ ምሳሌያዊ አነጋገር ምን ሊሆን ይችላል? በዚህ በተከፈተው ምስል ልክ ይሄ ምሳሌያዊ አነጋገር ምን ሊሆን ይችላል? ሲሉ ሰምታ ዶሮ ታንቃሞተች። ሲሉ ሰምታ ዶሮ ታንቃሞተች። በጣም ቆንጆ ሙከራ ነው። በዚህ ልክም ሊሞከር የሚችል ነው። ግን ደግሞ አይደለም። ስንት ይከፈት? ስንት ይከፈት? አምስት አምስት ይከፈት። አምስት ተከፍቷል። ምንድን ነው እሺ ምንድነው? ሞክሩ ማለት ነው። ከራቾ ይቻላል። አዎ ዶሮን ሲያታልሏት በመጫኛ ጣሏት፣ ዶሮን ሲያታልሏት በመጫኛ ጫኗት፣ አይደል? አይደለም። ክፈቱ። ስንት ከፈት? ሰባት ሰባት ከፈት። ሰባት ተከፍቷል። ምን ሊሆን ይችላል? ዶሮ ብታለም ጥሬዋን፣ ዶሮ ብታለም ጥሬዋን በትክክል ተመልሷል። ዶሮ ብታለም ጥሬዋን ነው። የመጨረሻ ሁለቱንም ቡድን የሚለያቸው አንድ ጥያቄ አለ። ስለዚህ በአሁኑ ውጤት መሰረት አቻውናቸዋል ማለት ነው። የመጨረሻው ጥያቄያችን የሚሆነው ደግሞ ምሳሌያዊ አነጋገር ነው። አሁንም ፐዝልን ከፍታለን። ስንት ከፈት? ሰባት ሰባት። እሺ ሰባት ከፈት፣ ሰባት ተከፍቷል። በዚህ ልክ ይህ ምሳሌ አነጋገር ምን ሊሆን ይችላል? ደርሰው ደርሰው 25 ሺ ለጥቂታ ሹካቲያቸውን እንዴት ይክፈቱ። ይከፈት ስንት ከፈት? ሁለት ከፈት

ገና እስከ መጨረሻ እየከፈትን እሞክራለን። ስለዚህ ሞክሩ። የዘፈን ዳርዳሩ ስክሳ ነው። የታል ዘፈኑ? የታል ዳርዳሩ? የታል መሀሉ? እሺ ክፈቱ። ስድስት ክፈት። እሺ ስድስት ተከፍቷል ቀ ስለሆነ ማሽን ላይ ያረረ ላይ ይስቃል ማሽን ላይ ያረረ ላይ ይስቃል ማሽን ላይ ያረረ ላይ ይስቃል አይደለም ስለዚህ ክፈቱ ሶስት ቁጥር አውቀሻለሁ እያረሩ መሳቅ እያረሩ መሳቅ ግን እኮ ሌላ ነገር አለ አሁን የሚታያችሁ እዚህ ጋር መሀል የሆነ ነገር የለም መሳቁ ላይ ደርሳችኋል ግን እያረሩ መሳቅ አይደለም። ስንት ከፈት? አንድ ከፈትና፣ ልጅ ቢሮጥ አባቱን አይቀድምም። እንግዲህ በስተመጨረሻ ውሃ ሲወስድ እያሳሳቀ ነው። የመጨረሻው ጥያቄ ተመልሶ፣ እስካሁን በነበረን ቆይታ ከፍተኛ የሆነ ፉክክር፣ ከፍተኛ የሆነ ትግል የታየበት ውድድር ቢሆንም ካምባክ ሰርተናል። ተመልካቾቻችን የነበረን ቆይታ እንግዲህ ተመለከታችሁትን ይመስል ነበረ። በጣም ደስ በሚል ባልተጠበቀ ሁኔታ እንግዲህ ውጤት መጨረሻ ላይ ተቀልብቷል። ግን ይሁን አደለ ያለ ነው፣ በጨዋታው አለም እንደዚህ አይነት ነገር ያጋጥማል። በመጨረሻም እንግዲህ ተመልካቾቻችንን ከመሰናበታችን በፊት ማለት የምትፈልጉት ነገር ካለ እንበልና ና እንሰናበታችኋለን። ከእናንተ ልጀምር። በመጀመሪያ እግዚአብሔር ይመስገን ለሁሉም ነገር፣ ከዛ ጨማሪ ደግሞ በእውነት እናቴ እኔ በጣም ነው ውዳት፣ ለእኔ በጣም እዚህ ለመድረስም ከዚህ በኋላ ያለኝን ጉዞ በጣም ብዙ ነገር መሰረት ሆናኛለች እና እናቴ እወድሻለሁኝ። ከዚህ በኋላ ትልቅ ነገር ላይ ደርሼ አኮራሻለሁ ብዬ ተስፋ አደርጋለሁኝ። ለምትደግፉኝ፣ ሰፖርት ለምታደርጉኝ ፎሎሮቼን ደግሞ በጣም አመሰግናለሁኝ። ገና እንቀጥላለን። ድምፅሽ ግን ለየት ይችላል። የሆነ ነገር አለ። አዎ ቤዝ ነው ይሆን ላይ የት የሚል ምጽ ነው ያላት። እሺ እኔም በመጀመሪያ ፍጣሪ ማመስገን እፈልጋለሁ እና ቤተሰቦቼ አባቴን፣ እኔ እዚህ ደረጃ እንድደርስ ብዙ ነገር አድርጓልና፣ ከዛ ሲቀጥል ደግሞ ፎሎወርሶቼ የተለያየ ስራ እንድሰራ ለምታደርጉኝ፣ ለምታበረታችኝ ሰዎችም ከልብ አመሰግናለሁ። ማንቸስተራዊነት ይለምልም። አመሰግናለሁ። እሺ፣ ወደዚህ ቡድን እኔም ከፈጣሪ ቀጥሎ እናቴ ከእናቴ ቀጥለው ደግሞ አባቴን። ነባዬ በጣም ነው ሙድህ። በጣም በጣም በጣም። እና ክለባችን ፕሪሚየር ሊግ ባይበላም ሻምፒዮንስ ሊግ ይበላል። ከመኦኒዮን ዩርገነርስ። እሺ፣ በመጀመሪያ ደረጃ ፈጣሪን አመሰግናለሁ። ሲቀጥል ታላቅቴን በጣም አመሰግናለሁ። እዚህ ደረጃ ያደረሰችን እሷ ነች። አመሰግናለሁ። እኔ እንግዲህ ሁላችሁንም ስለመጣችሁ ጉራማይሌ ፕሮግራማችንን ሞቅ ደመቅ ስላደረጋችሁልኝ በጣም አድርጌ አመሰግናለሁ። ተመልካቾቻችን የነበረን ቆይታ የተመለከታችሁትን ይመስል ነበረ። ሳምንት በሌሎች እንግዶች እንዲሁም ደግሞ ሞቅ ባለ ፕሮግራም እንገናኛለን። የዓባይ አገልግል ፕሮግራሞች ግን እስከ ምሽት ድረስ ከናንተ ጋር ይቆያሉ። የኛን አበቃ። ሰላም ሁኑ